ኢናፊዚ ነው ኢናፊዚ ነው መብታቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎች የኢትዮጵያ ባለስልጣናት እንዲፈቷቸው አምኒስቲ ኢንተርናሽናል ጠየቀ። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪው አምኒስቲ ኢንተርናሽናል ጠይቁ። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋና ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው በኤክስ ገጹ አ በተጨማሪም ባለስልጣናቱ በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ተቋሙ ባወጣው መግለጫ አጽንኦት ሰጥቷል። ከሰሞኑ የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማጥቅም ጥያቄን ጨምሮ የጤና ስርዓቱ ያስተካክሉ ያሏቸውን አስራ ሁለት ጥያቄዎችን ይመልሳል በሚል ካነሱት የስራ ማቆም አድማ ጋር በተያያዘ በመላ ሀገሪቱም ከሰማንያ በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ለቢቢሲ ተናግረውም ነበር። የኢትዮጵያ መንግስት የጸጥታ ኃይሎችን በተለያዩ በትላልቅ ከተሞች በሚገኙ ሆስፒታሎችም የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ተናግረዋል። ከዚህ አድማ ጋር በተያያዘም አዲስ አበባ የሚገኙት የጥቁር አንበሳና የቅዱስ ጳውሎስ ሆስፒታሎችን ጨምሮ የተለያዩ የሀገሪቱ ክልል በርካታ የጤና ባለሙያዎች ከሆስፒታልና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸውም ተነግሯል። የጤና ባለሙያዎቹ እያደረጉት ላለው እንቅስቃሴ ድጋፋቸው በመግለጻቸው ግንቦት 3 2017 ዓ.ም ለእስር ተዳርገው የነበሩት የጤና ባለሙያዎች ማህበር ፕሬዚዳንት በሳምንት መጀመሪያ ላይ መፈታታቸውን አሜኒስትን ገልጹ። አጠቃላይ ሁኔታውም አሳሳቢ ነው ሲል ማህበሩ ገልጿል። በጤና ባለሙያዎች ላይ ሁከት መቀስቀስን ጨምሮም የቀረባቸውን ክስ አምኒስት ባለስልጣናቱ የዘፈቀደ እስርን እንደ ማፈኛ መሳሪያ መጠቀማቸውን ማሳያው ሌላኛው ምሳሌ ነው ሲልም ገልጿል። የጤና ባለሙያዎቹ የተያዙበትም ሆነ የታሰሩበት ምክንያት እንዳልተገለጻላቸው አምኒስት ከዚህ መግለጫ ማስፍሯል። መኖሪያ ቤቶች መሳሪያና ፈንጂ ፍለጋ በሚል ሽፋን ያለ ፍርድ ቤት ማዘዣ ድንገተኛ ፍተሻ ተደርጎባቸዋል። በዚህ ወቅት የተወሰደባቸው ብቸኛ እቃቸውም የኤሌክትሮኒክስ እቃዎች ናቸው ብሏል። አሚኒስት በዚህ መግለጫው የስራ ማቆም አድማውንም ተከትሎ ፖሊስ የህክምና ባለሙያዎቹ በቅጥጥር ስር ማዋሉን ማረጋገጡን የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ ሮብ ዕለት ግንቦት 13 2017 ባወጣው መግለጫ አማትቷል። ኢሰመኮ ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገ አድርገዋል እንዲሁም በሌሎች በስራ ላይ ባልተገኙ ባልደረቦች ላይ ዛቻና ማስፈራሪያ አድርሰዋል በሚል የጤና ባለሙያዎችን ለእስር እንዳዳረጋቸው አትቷልም። በህክምና ተቋማት በመካሄድ ላይ ላሉ የስራ ማቆም አድማዎች፣ እንዲሁም ይህን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች ለሰብአዊ መብት ጥሰቶች በር እንደከፈቱ ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲልም ኢሰማኮ በትናንት መግለጫው ላይ አትቷል። የስራ ማቆም አድማውን ተከትሎ የጤና ሚኒስቴር ዴታ ደረጀ ደጉማ የጤና ባለሙያዎች ወደ ስራ ገበታቸው ካልተመለሱም ህጋዊና አስተዳደራዊ እርምጃ እንደሚወሰድባቸው ማስጠንቀቂያም ሰጥተዋል። የጤና ባለሙያዎቹ ጥያቄ አሁን የመጣም ሳይሆን ለአመታት ሲንከባለል የቆየ መሆኑን በብሔራዊ ቴሌቪዥን ግንቦት 122017 ዓመተ ምህረት በቀረቡ የሚያደርጉበት ወቅትም የተናገሩት ሚኒስቴር ዴታው የጤና አገልግሎት እንዲቋረጥ ማድረግ ፍጹም ተቀባይነት የሌለው ነው ሲሉ ተደምጠዋል። ሚኒስቴር ዴታው ወደ ስራ ገበታቸው ባልተመለሱ የጤና ባለሙያዎች ላይ መንግስታቸው ይወስዳቸዋል ብለው ካቀረቧቸው እርምጃዎች አንዱ የጤና የሙያ ፍቃድን መንጠቅ እንደሆነም ተነግሯል። ወደ ስራ ካልተመልሱ በስተቀር ሙያዊ ፍቃዳቸው ይዘው መቀጠል እንደማይችሉ ማስጠንቅቋል። የህክምና ባለሙያዎቹ ከተመጣጣኝ ደሞዝና ጥቅማጥቅም፣ የሙያ እድገት እድሎች እንዲሁም ከምቹ የስራ ሁኔታና የስራ ቦታ ነጻነት ጋርም የተያያዙ ባለ 12 ነጥብ ጥያቄዎች ለጤና ሚኒስቴር ሚያዚያ 3 2017 ዓ.ም ህብረት ማቅረባቸውም ይታወሳል። መንግስት እነዚህን ጥያቄዎች በሰጠው 30 ቀናት ምላሽ ባለመስጠቱም ከግንቦት አምስት ጀምሮ የስራ ማቆም አድማ ለማድረግ መገደዳቸውን ባለሙያዎቹ ይገልጻሉ። ኢሰመኮ በተጨማሪ ከፊልና ሙሉ የስራ ማቆም አድማን ተከትሎ በኢትዮጵያ ወይም በአዲስ አበባ ክትትል ባደረገባቸው አንዳንድ የህክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሩ በሐኪሞች እጥረት ተገቢውን ህክምና ማግኘት አለመቻላቸውንም ገልጿል። ከተለያዩ ክልል ከተሞች ረጅም ቀጠሮ ጠብቀው ለህክምና የመጡ ህሙማን መንገላታታቸውን፣ ለባለሙያዎች እጥረት ምክንያትም አንዳንድ የህክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ መገደዳቸውን በዚሁ መግለጫ ማስፍሯል። ኢሰመኮ ክትትል ካደረገባቸው መካከል ጥቁር አንበሳ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ እንዲሁም ዳግማዊ ምኒልክ ሆስፒታሎችም ይገኙበታል። አዲስ አበባ በተጨማሪ በአጋሮ አርባ ምንጭ ባህር ዳር ከፊቼ ጎባ ሐዋሳና ጅማ ከተሞች መረጃ ማሰባሰቡንም አካቷል በጤናው ዘርፍ የሚደረገው የስራ ማቆም አድማ በማህበረሰብ የጤናና የህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የህክምና ባለሙያዎቹ ያቀርቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ በሚያገኙበት ሁኔታ እንዲያመቻች እንዲሁም የህክምና ባለሙያዎቹ የህብረተሰቡን የጤናና የህይወት የመኖር መብቶች አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ የሲመኮ ዋና ኮሚሽነር ብራኑ አዴሎ ጥሪ ማቅረባቸውን በዚሁ መግለጫ ላይ አስፍረዋልም።